ለማወቅ ፈልጌ። እሺ ምንድን ነው የፈለግከው? አል ወንድም ስለ ኦርቶዶክስ እምነት ለማወቅ ፈልገ ነው እኮ ምን ምን ለማወቅ ፈለግ? ምንድን ነው የፈለግከው? ምንድን ነው እምነታቸው? እንዴት ነው ማመን? መዳን እንዴት ይታያል? እሺ መልካም ይታርጋ አዳምጠኝሽ እሺ በአጭሩ ነው መልስልህ። ምክንያቱም ረጅም ዲስከሽን ይፈልጋል ከአንተ ጋራ በቁርአኑንም ሀዲሱንም ተፍሲሩንም ደግሞ እያወጣን ማውራት እንችላለን። እምነት የሚባሉ ራሱ በራሱ ምንድን ነው? ስለ ክርስትና ቁርአኑ ምን አለ ሀዲሱ ምን አለ እያለንም ክርስቲያኖችና ነሳሯችና አይሁዶች እያለ ብዙ ጊዜ ያነሳናል እና እነዚህ ነሳራ የሚባሉት ወይም ክርስቲያኖች ወይም የመጽሐፉ ሰዎች ይላችኋል አይደል እሱ እስልምና እናንተ አይገስ በቁርአኑና በአዲሱ በተቀመጠው ስለኛ የምታስቡት ነገር አለ፣ በተነገራችሁ ልክ ማለት ነው። ስለዚህ ከኛ ግን እውነታውን ትሰሟለ ማለት ነው። እውነታው ምንድን ነው? ክርስትና ክርስትና በራሱ ምንድን ነው ብትለኝ ከእግዚአብሔር የተሰጠን መገለጥ ትምህርት ወይም መንገድ ወይም ደግሞ እምነት ነው። ክርስትና በራሱ ማለት ከእግዚአብሔር የተሰጠ ትምህርት ነው። እግዚአብሔር ራሱን የገለጠበት የመጀመሪያው አንድ ሰው ክርስቲያን መሆን ሲፈልግ ራሱ በጭንቅላቱ የሚስለውን አምላክ ሳይሆን የሚፈልገው አምላክ እንዴት ተገለጠ? አምላክ ማን ነው? አምላክ ራሱ እንዴት ገለጠ ብሎ ከመጽሐፉ እግዚአብሔር ከራሱን ከገለጠበት እጅ ይጀምራል ማለት ነው። ስለዚህ ክርስትና ምንድነው ካልከኝ፣ ወይም ኦርቶዶክስ አይነት ምንድነው ካልከኝ፣ ኦርቶዶክስ ማለት በራሱ ቀጥተኛ ትክክለኛ እምነት ማለት ነው። ኦርቶና ዶክስ የሚለው ቃል አንድ ላይ ሲገጠም ትክክለኛ ቀጥተኛ መንገድ፣ ትክክለኛ እምነት ይባላል ማለት ነው። ብዙ እምነቶች አሉ በዓለም ላይ ትክክለኛ እምነት ሲባል ኦርቶዶክስ ተባለ ማለት ነው። ተለይቶ ኦርቶዶክስነት እግዚአብሔር ማወቅ ነው። ኦርቶዶክስነት ከእግዚአብሔር ጋር መኖር ነው። ኦርቶዶክስነት እግዚአብሔርን ራሱን በገለጠበት ማንነቱ ማምለክ ማመን፣ ይህን ደግሞ መመስከር ነው። ኦርቶዶክስ አይነት ደግሞ ከእኛ ቅዱስ ሚስጥር የምንለው አለ። ቅዱስ ሚስጥር ከምንለው ከዛ ሚስጥር ያልንበት ምክንያት የማይነገር የማይሰማ ሆኖ አይደለም። አሁን እየነገርኩ ስለሆነ የማይን ነገር የማይሰማ ሆኖ ሳይሆን መንፈሳዊው መዳን መንፈሳዊው ጸጋ በዛው ስለሚገኝ በአይን በሚታይ ነገር፣ በአይን የሚታየው አለ፣ ደግሞ የማይታየው ጸጋ በዛ በአይን በሚታየው ውስጥ አለ። ኦኬ ብለን እናምናለን። ስለዚህ ምን ይባላል? ምስጢር ይባላል። ከዛ የተነሳ ስለዚህ በነዛ መንፈሳዊ ጸጋዎች፣ በጥምቀት በቅዱስ ቁርባን የሚገኙ የዘላለም ሕይወት እግዚአብሔር ጸጋ የሰጠበት ነው ብለን እናምናለን። የክርስትናው ግን ራሱና ማዕዘኑ ኢየሱስ ክርስቶስ ነው። የእግዚአብሔር ልጅ እግዚአብሔር ሆኖ ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው። ወደዚህ ምድር በስጋ ተገልጦ ስለ እኛና ስለአንተ ስለ ሁላችን ሁሉ የሞተ በደላችን የተሸከመልን ኋላም ደግሞ በገዛ ሰዓቱ በገዛ ፈቃዱ በስልጣኑ በገዛ ፈቃዱ ራሱን ለሞት አሳልፎ ይሰጣል። በስልጣኑ ደግሞ የተነሳ ወደ ሰማይ ያረገ ከዛ ደግሞ ዳግም ደግሞ መጥቶ ወደ እሱ የሚሰበስበን አምላክና አባት ጌታችን ያለን ክርስቲያኖች በዚህ እንለያለን። የብዙዎች አምላክነን የሚሉ የነቢነን የሚሉ ሞቶ ቀርተዋል። አልተነሱም፣ ሞተዋልም በቃ ከመቃሎታች ናቸው። የእኛ አምላክና ጌታችን ኢየሱስ ክርስቶስ ግን ተነስቷል። ሞትን ድል አድርጎ ሞትን ገሎ ተነስተዋል። ዳግም ደግሞ ይመጣል። ያ ጊዜ ዓለም ፍጻሜ ይሆናል። ያ ጊዜ በቀኙና በግራው ለዘላለም ሞትና ለዘላለም ህይወት በእርሱ ባለማመናቸው ሰዎች ወደ ዘላለም እሳት ወደ ዘላለም ቅጣት በእርሱ ያመኑ ደግሞ እርሱን አምላካቸው፣ ጌታቸው፣ አዳኛቸው አድርገው በህይወታቸው ሲኖር የነበሩ የዘላለም ህይወትን የሚያገኙበት የጀነራሊ ክርስትና የምንለው ህይወት ነው። በውስጡ ፍቅር አለው፣ ትሕትና አለው፣ ይቅርታ አለው። በቀል የለውም፣ ቂም የለውም። ምክንያቱም በቀልና ቂምን የያዘ ክርስቲያን ክርስቲያን ስለማይባል መበቀል፣ መግደል፣ ማረድ፣ ማሳደድ የሆነ ሰው የሆነ ነገር ሲያደርገኝ ሮጦ ሄዶ ያንን ሰው መበቀል በክርስትና የለም። ለሁሉ መጸለይ፣ ለሚገሉን መጸለይ። ወደ ክርስትና ስትመጣ ትሰደባለህ። የሚሰድብን ሰው አትገልለውም፣ ትጸልለታለህ። አንገትን ይቆርጠሃል። አንገትን ለቆረጠብ ሰው መልሰህ አትቆርጠውም፣ ይልቁንም ትጸልለታለህ፣ እግዚአብሔር ይቅር እንዲለው። በድንጋይ ወግሮሃል፣ መልሰህ ድንጋይ አታነሳም አንተ ያወረወሩ ድንጋይ መልሰህ አንስተህ አቶ ወረውርባቸው። ይልቁንም ስለነሱ ምህረት እና ይቅርታን ትለምናለህ። በመንፈሳዊ ፍሬ በመልካም ፍሬ ትመላለሳለህ። እነዚህ ሁሉ ይጠበቅብሃል። ዝም ብሎ ክርስቲያን ነኝ እያሉ ሽለላ ወይም ፉከራ ወይም ሰልፍ ሳይሆን መኖር አለው ክርስትናው፣ ህይወት አለው ክርስትናው እለት እለት በህይወት እየኖርኮ የምትገልጠው ነው ክርስትና። ከብዙ ነገር ትወጣለህ። የመጨረሻው ክርስትና ምንድነው ካልከኝ፣ ዘጸአት ነው። ዘጸአት ማለት መውጣት ማለት ነው። ትወጣለህ ከማይመስሉ ሰዎች ትወጣለህ። ከማይመጥኑ ቦታዎች ትወጣለህ። ከቀድሞ ሕይወትህ ትወጣለህ። ከቀድሞ ማንነትህ ትወጣለህ። ቀድሞ አሳዳጅ፣ ተሳዳቢ፣ ገዳይ ከሆንክ አሁን ደግሞ በተራው ተገልብጦ ሰዎች የሚገሉ ሰዎች የሚያሳድዱ ትሆናለህ። ቀድሞ የምትዋሽ ምጠጣ፣ ምሰክር፣ ምዝሙት ከሆነ አሁን ደግሞ ይህን ትተህ በንጽህና በቅድስና ስጋህንም ነፍስንም እየጠበቅ ትኖራለህ ከዛ ጊዜ ደርሶ ስታርፍ፣ በስጋ ስታርፍ፣ በሰማይ ደግሞ የተዘጋጀልህ ህይወት አለ። በሰማይ በክርስትናው ሴት አናገኝም፣ ከሴት ጋር አንተኛም፣ መብላት መጠጣት የለም። በሰማይ የምትሰጠን ውብ ሴት የለችም ወይ ለሴት የሚሰጥ ጀግና ወንድ ወይም ፈርጠም ያለ ሲክስ ፓክ ያለው ወንድ የለም በሰማይ በሰማይ ይልቁንም በመንፈሳዊ ህይወት ሆነን በመንፈሳዊው አካል ሆነን በማይበሰብስ አካል ሆነን በሰማያዊ አካል ሆነን እግዚአብሔርን ዕለት ዕለት ማመስገን እግዚአብሔር ዕለት ዕለት መዘመር ከመላእክቱ ከነ ሚካኤል ከነ ገብርኤል ጋብሮ እግዚአብሔርን ማመስገን ነው ተስፋችን። የመጨረሻ ክርስቲያኖች ተስፋ በሰማይ የሚጠብቀን የሚበላ የሚጠጣ ሚስት ምናምን ምናምን ሳይሆን እግዚአብሔርን ማመስገን ከመላእክቱ ጋር ተሰልፈን በዘላለም ህይወት በዘላለም ጸጋ በብርሃን ያለ መራብ ያለ መጠማት ያለ መበሳጨት ያለ መናደድ ያለ ማዘን ያለ ማልቀስ እለት እለት እግዚአብሔርን ማመስገን ናፍቆታችን ሆኖ እየጠበቅን ያለን የጌታን መገለጥ ዳግም የጌታን መምጣት በናፍቆት እየጠበቅን ያለን ክርስቲያኖች ነን። ወደዚህ ህብረት ስትመጣ የሚጠብቅ ይሄው ናፍቆት ነው ማለት ነው። እግዚአብሔር ስትልን ጨርሻለሁ መልሼ ሊሆኑ አመሰግናለሁ። እኔ የፈለኩት ያ ሁሉ ደስ ይላል፣ ግን ከገባው በኋላ ነው። ይህን መብራት ምጠበቀም። እኔ የፈለኩት እግዚአብሔር ኢየሱስ ራሱ እግዚአብሔር ነው ወይስ ኢየሱስ የእግዚአብሔር ልጅ ነው ብዬ ነው የሚያምነው? በኦርቶዶክስ ምነት ማለት ነው። ማንን ነው የሚያመልከው? እኔ ኢየሱስን ነው ወይስ እግዚአብሔርን ነው የሚያመልከው? እሺ። አሁን ለዚህ ነው በጣም ከሙስሊም ወገ ወንድሞቻችን ጋር ስንወራ ምታደርገው ድምፅ ከሙስሊም ወገኖቻችን ጋር ስንወራ በጣም ራሱን የተለያ ዲስከሽን ይፈልጋል፣ ብለው ለዛ ነው። እሺ በአጭሩ ልመልስልና ግን በሌላ ቀን ግን በደንብ ተገናኝተን ገልጠን እስልምናውንም እያየን ክርስትናውንም እያየን ብንሄድ አይገስ ሞር ግልጽ ይሆንላ ብዬ አምናለሁ። እሺ፣ እኛ የምናመልከው ጥያቄ ልትመልሱ ነው። ሌላ ሰው ቁም። እሺ እኛ የምናመልከው ማን ነው ላልከኝ ም የምናመልከው አንዱን እግዚአብሔርን ነው። ቅድም ስነሳ ምን ብዬ ላለው ምን ብዬ ያለው ክርስትና ማለት እግዚአብሔርን ማምለክ ነው። እግዚአብሔርን ስናመልክ ግን እግዚአብሔርን አውቀን ነው። አየ የማናውቀውን አምላክ አናመልክም። መፌት አንድ የሚዩት አድርጊልኝ ፕሊስ እሺ። የማናውቀውን አምላክ አናመልክም። አምላክ የምናመልከውን አምላክ እናውቀ ይገባል። ባይዘወ ታዲያ እንዴት ነው የምናውቀው ስንል ራሱን በገለጠ ልክ እኔ በጭንቅላቴ በሳልኩት፣ እኔ በጭንቅላቴ ባስቀመጥኩት፣ እኔ በጭንቅላቴ በሰፋሁት ልክ ሳይሆን ራሱ አምላክ እንዴት የተገለጠው። ለምሳሌ አብርሃም እግዚአብሔርን ፍለጋ በጣም ብዙ ደክሟል። በጣም ብዙ ጣዖት አምላኪ ጣዖት የሚሰራ ቤት ውስጥ ነበረ። ጣዖቱ ሊያናግረው ሞከረ። ጣዖቱ አያወራም፣ ዝም ብሎ አፍጥጧል። ዝም ብሎ ቁጭ ያለ ነው፣ አይመልስም። እጅ እግር አለው፣ አይሄድም፣ አይራመድም። አፍ አለው፣ አይናገርም። ስለዚህ አብርሃም ሊያናግረው ቢሞክር ጣዖቱ ዝም ብሎ ፍጥጥ ብሏል። ኦኬ ስለዚህ ጣዖት አምላኩ እንዳልሆነ አብርሃም ገባው ማለት ነው። ከዛ ደግሞ ከተፈጥሮም ደግሞ ጀመረ። ኃይለኛ ንፋስ ሲነሳ ረረረ ይሄ ንፋስ ኃይለኛ ነው አለና፣ ከዛ ግን ደግሞ ንፋሱ ጠፋ ከሆነ ጊዜ በኋላ፣ ወይ ይሄ ለካ ንፋስ አምላክ አይደለም ማለት። ፀሐይም ወጣች፣ ፀሐይ በደንብ ወታ አቃጠለች፣ ብርሃኗን ሰጠች። በቃ እንግዲህ ፀሐይ ናት ማለት ነው አምላክ አለ። ምክንያቱም ኃይለኛ ሆነች። እሷም ደግሞ በተሯ ደረሰና ጨለማ መጣ፣ ጨለማውም ደግሞ ፀሐይን አጠፋት። ብርሃኑ ተሸፈነ በጨለማ ጨለማ ሎ እንዲህ እያለ ተፈጥሮ ራሱ አምላኩ ሊሆን አልቻለም። ስለዚህ ምን አለ አብርሃም መሰለ የዚህ ሁሉ ፈጣሪ የዚህ ሁሉ ሰሪ አናግረኛለሁ ተገለጥልኝ አለ። የፀሐ ፈጣሪ የፀሐ ባለቤት አንተ ተገለጥልኝ፣ የፍጥረት ሁሉ ባለቤት አንተ ተገለጥልኝ አለ። በደንብ አስተውል። በራሱ ጭንቅላትና በራሱ አይምሮ አብርሃም ሞክሮ ነበር አምላክ ለመፈለግ ኦኬ። የሳለው ነገር ነበረ በጭንቅላቱ ከዛ በኋላ ግን ተገለጥልኝ ስል እግዚአብሔር ራሱን መገለጡን ገለጠለት። ስለዚህ የምታመልኩት አምላክ ማነው ካልከኝ ራሱን የገለጠው እግዚአብሔር ይባላል። እግዚአብሔር ራሱን ሲገልጥ ለእኛ ለክርስቲያኖች በሶስት አካል ገልጧል፣ በሶስት ስም ገልጧል፣ በሶስት ግብር ገልጧል ብለን እናምናለን። እና ደግሞ በአንድ መለኮት፣ በአንድ አምላክ፣ በአንድ አገዛዝ። ይህ መለኮት የአምላክነት ይህ ፍቃድ ይህ እውቀት አንድ እንደሆነ በሶስቱ ይሄን ሁሉ ሆኖ እንደሚኖር ይህን ነግሮናል በሶስትነት እንደገለጠ ብትለኝ በስም አብ ወልድ መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ወልድ መንፈስ ቅዱስ ብለን በስም ሶስት ይሄን የነገር ራሱ እግዚአብሔር ኦኬ ከዛ ደግሞ በግብር ሶስት አብ አባት ወልድ ልጅ የማን ልጅ የአብ የባህሪ ልጁ ኦኬ የባህሪ ልጅ ማለት ማለት ነው አብን መስሎ አብን አክሎ አብን ተካክሎ እኩል የሆነ የተገኘ ማለት ነው ኦኬ ህላዌው እኩል የሆነ ወይም መኖሩ መገኘቱ ወይም ፐርሰን ሁዱ ወይም እኔነቱ ያለ ማለት ነው ከማን ጋር እኩል ሆኖ ነው ከአብ ጋር እኩል ሆኖ ነው ከዚ መንፈስ ቅዱስም እንደዚሁ ከአብና ከወልድ ጋር ትክክል የሆነ ማለት ነው እኩል የሆነ ስለዚህ በግብር አብ አባት ወልድ ልጅ መንፈስ ቅዱስ ከአብ የሚወጣ ወይ ደግሞ ሠራጺ ይባላል ማለት ነው ኦኬ ይሄ የግብር ሶስትነት ይሄ እግዚአብሔር ራሱ የገለጠልን ግብሩ ነው ለምሳሌ በኦሪ ዘፍጥረት ምዕራፍ አንድ ቁጥር ሀያ ስድስት ላይ እግዚአብሔር ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠራለን። ኦኬ አሁን በእስልምናው ራሱን አላህ በብዝህ በምን በብዙ ሲያወራ ራሱን ለማግነን ነው ለማላቅ ነው የምትሉት እናንተ ሙስሊሞቹ የእናንተ አምላክ አላህ እኛ እያረ ካወራ ወይም ራሱን በብዙ አድርጎ ካወራ ራሱን እያገነነ ራሱን እያለቀውን ትላላችሁ። በእኛ ግን እግዚአብሔር ራሱን ማግነን ራሱን ማላቅ አይጠበቅበትም። እኛ እናገናዋለን እኛ እናልቀዋለን እንጂ ራሱን እንደ ምድራዊ ነገስታት ኩፍስ ብሎ እኛ እኛ እያለ አወራም። እግዚአብሔር እኛ ብሎ ካወራ ደግሞ የሚያወራው ስለ ራሱ ማግነን ሳይሆን ስለ መገለጡ፣ ስለ ግብሩ እየነገር ነው ማለት ነው። ሦስትነቱን እየነገረ ነው። እግዚአብሔርም አለ ሰውን በመልካችን አየው፣ በመልካችን ነው የሚለው በመልካችን እንደ ምሳሌያችን ከዛ እንፍጠር እግዚአብሔር በሚፈጥርበት ሰዓት የመላእክትን አገልግሎት የመላእክትን እገዛ አይፈልግም። የፍጥረትን እገዛ አይፈልግም። መፍጠር የእግዚአብሔር ባህሪው ብቻ የአምላክ ባህሪ ብቻ ስለሆነ ይሄን መፍጠር ግን እንፍጠር ብሎ እግዚአብሔር ተናገረ። ስለዚህ እንፍጠር ሲል ሶስትነቱ ይናገራል። ስለዚህ የእግዚአብሔር መገለጡ ሶስትነቱ ነው ብለን እናምናለን። ታዲያ ኢየሱስ ማን ነው ብትለኝ ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ የእግዚአብሔር ልጅ እግዚአብሔር የሆነው ስለዚህ አምልኮ ስግደት የሚገባው ኢየሱስ ክርስቶስ ይባላል። ስለዚህ ስንት አምላክ ነው የምታልኩ ካልከኝ አንድ አምላክ፣ በስንት አካል ግን በሶስት አካል፣ አንድ አምላክ በሶስት ግብር፣ አንድ አምላክ በሶስት ስም፣ አንድ መለኮት አንድ እግዚአብሔር በሶስት አካል፣ አንድ መለኮት አንድ እግዚአብሔር በሶስት ግብር፣ በዚህ አድርገን ለአብ ለወልድ ለመንፈስ ቅዱስ አንዲት አምልኮ አንዲት አገዛዝ አንዲት ስልጣን አንድ አምላክ ብለን ይህን አምነን ለአንዱ እግዚአብሔር ምስጋናን ክብርን አምልኮ እናቀርባለን ማለት ነው ይኸው ነው እና አለ እየሰማ ነው በቃ በጣም ጥሩ እየተከታተልኩ ነኝ። ያው ጥሩ እላ ጊዜም ያው እመጣለሁ። እሺ በቃ ምናምን በርታ። ጠይቀን፣ በጣም በደስታ እናስረዳሃለን። እኔ በጣም ደስ ብሎኛል ስላገኘውቅ። ብዙ ጊዜ በውሸት እንከሰሳለን። ሶስት አምላክ ያላቸው ተብሎ ይዋሻል። እኛ ሶስት አምላክ የለንም። እዚህ አሁን አንድ ሺህ አራት መቶ ሰው አለ። ክርስቲያኖች ነን። በአደባባይ የምነግርህ ነገር እኛ ሶስት አምላክ የለንም። እኛ ሶስት አምላክ አናመልክም። ይሄ ውሸት። አንድን ክርስቲያን አምጥተህ ስንት አምላክ ነው ያለህ ብትሎ ሶስት አምላክ አለኝ አይልህም። የሚልህ አንድ አምላክ ነው የሚለው። ይህ አንድ አምላክ ግን እስቲ አብራራልኝ፣ ንገረኝ ብትለው ግን አንድ አምላክ በሶስት አካል፣ አንድ መለኮት በሶስት ግብር እያለ ያብራራልሃል። እና ከመጽሐፍ ቅዱስ አንጻር ግብር አካል ስን ምንድን ነው የሚለውን በሰፊው በሌላ ቀን ቀጥልለን። አትሊስት እንዲ ሶስት አምላክ ታመልካላችሁ የሚለውን ውሸት ዛሬ ከዛሬ ከኛ ክርስቲያኖች አፍ ውሸት እንደሆነ ከሰማኸው፣ እሱ አትሊስት አንድ ትልቅ ነገር ነው። አንድ ጅማሬ ነው። ሌላውን እንግዲህ እያሳደግን እያሳደግን እንመጣለን። እሺ፣ ወንድማችን ፎሎ አድርጌሃለሁ። እኔም አሜን። ለአንተ መልካም ቀን። እሺ።